የወይኤም ቤዚክ ኮምፒውተር ስኪልስ ተከታታዮቻችን በዛሬው ትምህርታችን ወይም በዛሬው ቪዲዮችን ደግሞ ይዤላችሁ የመጣሁትኝ ፒሲያችን ላይ እንዴት አድርገን ሰዓትና ቀን በቀላሉ ማስተካከል እንችላለን የሚለውን ነው። ከዛ በተጨማሪ ደግሞ ያው ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እላለሁ። እንግዲህ ፒሲያችን ላይ ሰዓትና ቀን ለመሙላት በተለያየ አይነት መንገድ መሙላት እንችላለን። እሱን ደግሞ የማሳያቸው ይሆናል። የመጀመሪያው ምንድነው ሴቲንግ ውስጥ ገብተን በሴቲንግ ከመጀመሪያው በሴቲንግ ጀምረን በቀላሉ መሙላት እንችላለን ነው እሱ። ምንድነው ከዚህ ሰርች ባሩ ጋር እንመጣና ምን ብለን እንጽፋለን ሴቲንግ ብለን እንጽፋለን። ሴቲንግ ብለን ስንጽፍ እንደዚህ ይመጣልናል ነው። ሴቲንጋችን አዚች ላይ ይመጣና ኦፕን እለዋለሁ ማለት ነው። ኦፕን እለዋለሁ። ሴቲንጋችን ከከፈተን በኋላ እንደዚህ ይመጣልናል የኮምፒውተራችን ሴቲንግ ከተከፈተ በኋላ ከዚች ጋር ምን ብለን እንጽፋለን? ዴት ኤንድ ታይም ብለን እንጽፋለን። ዴት ኤንድ ታይም ብላችሁ ትጽፉ እንደዚህ አማራጮች ታች ላይ ይመጡላችኋል። ስለዚህ ምን ነው እናንተ የምትፈልጉት መሙላት አይደለም ወይም ማስታከል አይደለም። ቼንጅ ዘ ዴት ኤንድ ታይም ይላል። ከዚች ጋር እንዲህ ክሊክ ስታደርጉ ቀጥታ ወደ ምትሞሉበት ቦታ ይወስዳችኋል ማለት ነው በዚህ መንገድ መሙላት ትችላላችሁ የመጀመሪያው በዚህ መንገድ መሙላት ትችላላችሁ ይሄው ቀጥታ ይዞ ሄደ ማለት ስለዚህ ከዚህ ላይ መጥቼ መሙላት እችላለሁ ዴት ኤንድ ታይሙን ማለት ሰዓትና ቀኖ ከዛ በተጨማሪ ደግሞ ሁለተኛው ምንድነው ይህ እንዴት ይሞላል በሁለ በዛኛው መንገድ ሳሳያችሁ ወደዚህ ይዞኝ ስመጣ መጨረሻ ላይ የማሳያችሁ ይሆናል ሌላኛው መንገድ ደግሞ ምንድነው ከዚች ጋር ትመጡና ሰዓቱና ቀኑ ካለበት ላይ ትመጡና አንዴ ራይት ክሊክ ታደርጋላችሁ። ራይት ክሊክ ክሊክ ታደርጋላችሁ። ራይት ክሊክ ስታደርጉ እነዚህ ሁለት አማራጮች ይመጡላችኋል። ምን ምን ነው የሚሉት? አድጀስት ዴት ኤንድ ታይም ይልና ኖቲፊኬሽን ሴቲንግ ይላል። ስለዚህ አድጀስት ዴት ኤንድ ታይም የሚለውን እኛ ካወቅነው ማለት ነው። አንዴ ሌፍት ክሊክ ክሊክ አደርጋለሁ ከአድጀስት ዴት ኤንድ ታይም ከሚለው ጋር። ሶ እንደዚህ ሳደርገው ወደዚህ ይዞ ይመጣል ወደዚህ ይመጣል ቅድም ያው በሴቲንግ በኩል ገብተን ያገኘው ጋር በሾርት ወይ በዚች ጋር መመለስ እንችላለን ማለት ነው በዚችኛው በሽ ባጭሩ ይመረጣል። በዚች ስለዚህ ከዚህ ጋር መጣና አሁን በሞላበት ኢንተርፌስ ላይ ይዞ ይመጣል ሰው ከዚህ ጋ ምን ይላል ያው ሰዓታችን ሶስት ሰዓት ከአስራ ስድስት ነው ከዚህ ጋ ምን ይላል ሴት ታይም ዞን አውቶማቲካሊ ይላል። ታይም ዞናችሁን አውቶማቲካሊ ያስቀምጥላችሁ ይለኛል። ይሄ ዲፎልትን ኦፍ ነው። ኦፍ ብታረጉት ይመረጣል። አውቶማቲካሊ ብታደረጉ ያን ያክል ችግር የለው። ታይም ዞን ይላል። ታይም ዞን ታይም ዞን ማለት እንግዲህ ያላችሁበት ሀገሩ ታይም ዞን ይኖራል። ምትኖሩበት አንደኛው ሀገር ከአንደኛው ሀገር ኮምፒውተራችሁ የሚለየው ወይም ሰዓታችሁን የሚሞላላችሁ ቤዝድ ኦን ወይም በታይም ዞናችሁ መሰረት ነው። ቤዝድ ኦን ታይም ዞን ነው ይሞላላችሁ። ስለዚህ ከዚህ ጋር ታይም ዞን ስትሞሉ ጥንቃቄ ይፈልጋል ማለት ነው። ታይም ዞን ይፈልጋል። አሁን የኢትዮጵያ ፕላስ 3 ነው። ፕላስ 3 ነው። ነገር ግን እኔ ፕላስ 2 ባደርገው አንድ ሰዓት ወደ ኋላ ይሄድብኛል ማለት ነው። ስለዚህ ፒሲ ሰዓቱን ሲሞላ አውቶማቲካሊ ሲሞላም ምንድነው የሚያደርገው? አንድ ሰዓት ቀንሶ ነው የሚሞላብኝ ማለት ነው። ምክንያቱም ኖርማል ትክክለኛ ያለበትን ታይም ዞን አይደለም የሰጠው። ይውላችሁ ይኸው፣ ሶስት ሰዓት ነበር። አሁን ሁለት ሰዓት ወደ አንድ ሰዓት ወደኋላ ላጋ አደረገብኝ ማለት ነው። ለምን ትክክለኛ ታይም ዞን አልሰጠሁትም? ወይም የሌላ ሀገር ታይም ዞን ነው የሰጠሁት። የሌላ ሀገር ታይም ዞን ነው። ስለዚህ ይህ ሰዓት አሁን የኮምፒውተር ብሎ የሚያስበው ከዛ በሰጠው ታይም ዞን መሰረት ነው ያኛው እንደሚፈልግ ብሎ ነው የሚያስበው። ስለዚህ እናንተ የምትፈልጉትን ወይም ትክክለኛው ታይም ዞን መስጠት ይኖርባቸዋል ለኢትዮጵያ ፕላስ 3 ነው። ኢንሰርተር ኪ ትክክለኛውን ሰዓት ያስቀምጥልኛል ማለት ነው። 3 ሰዓት 18 ታ እንዲሁ ደግሞ ፕላስ ደግሞ 1 ሰዓት ደግሞ ወደፊት ይሄዳል። አንድ ሰዓት ወደፊት ይሄድባቸዋል ማለት ነው። ስለዚህ አሁን ብዙ ጊዜ ፒሲያችን ላይ አንድ ሰዓት ወደኋላ ቀርቶ ወደፊት ይቀድማል። እሱ ደግሞ አውቶማቲካሊ ሆኖ ግን የዚህ ችግር አለ። ይህ ምንድነው የታይም ዞናችሁ ችግር ነው። ታይም ዞናችሁን ማስተካከል ነው የሚጠበቅባችሁ። ካላችሁበት ሀገር፣ አንድ ሰዓት ወደኋላ የሚቀር ከሆነ ወይም ወደፊት መሄድ ከሆነ ያላችሁበትን የሀገር ታይም ዞን ትፈልጉና ትሞሉታላችሁ። ካላወቃችሁትም የታይም ዞናችሁን ጎግል ላይም ጂፒቲ ላይም ጠይቃችሁ የዚያን ታይም ዞን ከዚች ጋር መምረጥ ነው ማለት ነው። ከዚህ ጋር መምረጥ ነው። በራሱ ጊዜ ያመጣላችኋል። እንደዚህ ብቻ እናንተ የታይም ዞናችሁን ማወቅ ብቻ ነው የሚጠበቅባችሁ ማለት ነው እንጂ መጽሐፍ ምናምን አይጠበቅባችሁም። ስለዚህ እዚህ ጋር ይሄን ካስተካከላችሁ ትክክለኛውን ሰዓት ይሰጣችኋል ማለት ነው። ዘን ፒሲ ላይ በሁለት አይነት መንገድ ሰዓት መሙላት ይቻላል። በሁለት አይነት መንገድ ሰዓት መሙላት ይቻላል። የመጀመሪያው ምንድን ነው? ማኑዋሊ ነው። ማኑዋሊ ማለት እናንተ የሰጣችሁትን ሰዓት ዝም ብሎ የሚቀበላችሁ ከሆነ ያ ማለትም አሁን ከዚች ጋር አውቶማቲካል ናት። ይቺን ኦን ነበረች ኦፍስ አደርጋት፣ እንደዚህ ትመጣልኛለች። ሴት ዘ ዴት ኤንድ ታይም ማኑዋሊ ትላለች። ሰው ከዚች ጋር መጣና ቸንጅ እላታ፣ ቸንጅ እላታለሁ። ቸንጅ ስለው እንደዚህ ይመጣልኛል። ያ ማለት ምንድን ነው? ይህ ወሩ ነው። ይህ ደግሞ ቀኑ ነው። ይህ ዓመተ ምሕረት ነው። ይህ ሰዓት ነው። ይቺ ደቂቃ ፕሪሚር፣ ዲያንት ፒኤም እና የሚለው ነው ሶ፣ ስለዚህ እኔ ከዚህ ጋር መጣሁና ጁላይ የሚለውን ኦገስት እለዋለሁ። ዘን እዚች ላይ ራይት ትሏታላችሁ ን ራይት አልኩት ኦገስትን ወሰደልኝ። አሁን ሰዓቱ ደግሞ ሶስት ሰዓት ነው የሚል ነገር ግን እኔ ስድስት ሰዓትን አልኩት ይህ ልበል ሰው ስድስት ሰዓት እልና እዚች ላይ ራይት እላታለሁ ማለት ነው። ከዚች ጋር ትመጡና ራይት ትሏታላችሁ። ከዛ በኋላ እንደዚህ ከመጣላችሁ በኋላ ምንድነው ከእናንተ የሚጠበቀው? ሰዓታችሁን ወሩ የምትፈልጉትን ነገር አስተካክላችሁ ደቂቃውን ሁሉን አጨረሳችሁ፣ ይችን ቸንጅ ስትሉት፣ አሁን ቸንጅ ስለው ቀጥታ ይሄ 6 ሰዓት ከ19 ይሆናል ማለት ነው፣ ይቀይረዋል ማለት ነው። 6 ሰዓት ከ19 ይለዋል፣ ይሄው 6 ሰዓት ከ19። ምክንያቱም ማኑዋሊ የሰጠሁትን ነው የያዘው፣ ማኑዋሊ የሰጠሁትን ነው የሞላው። ማኑዋሊ እንደዚህ አድርጋችሁ መሙላት ትችላላችሁ። ከዛ በመተጨማሪ ደግሞ እና የሚመከረው ሴት ታይም አውቶማቲካሊ የምትለዋል ኦን ማድረግ ነው። ኦን ማድረግ ይህ ማለትም ማለት ነው ፒሲያችሁ ወይም ኮምፒውተራችሁ ሰዓት የሚሞላው ከኔትወርክ ላይ ከኔትወርክ ላይ ነው የሚሞራው። ይቺ ኦን ስትሆን ሰዓቱ ምንም ምንም ይሁን ቀጥታ በሰጣችሁት ታይም ዞን መሰረት፣ በዛ ታይም ዞን መሰረት ፒሲያችሁ ከኔትወርክ ላይ ኮምፒውተር ሰዓቱን ይሞላዋል ማለት ነው። ያው ኦን ሳደርገው አሁን ቀጥታ ይቀይረዋል። በራሱ ጊዜ ያው ሶስት ሰዓት ከሃያ አንድ አለው ማለት ነው አውቶማቲካል። ይህን ሰዓት የት ነው የሞላው? ከኔትወርክ ላይ ነው የሞላው፣ ወይም ኢንተርኔት ላይ ነው የሞላው። ኢንተርኔት ላይ ነው የሞላው። እንደዚህ አድርጋችሁ ሰዓታችሁን በቀላሉ አጀስት ማድረግ ትችላላችሁ። ሞር የሚመረጠውም ያው ሴት ታይም አውቶማቲካል የምትለዋን ነገር መሙላት ነው ወይም ኦን ማድረግ ነው። ፕላስ ደግሞ ይህ ታይም ዞናችሁን በትክክል ማስቀመጥ ይሆናል ማለት ነው። እሺ ለዛሬ የዘንላችሁ ወይም የጀላችሁ የመጣው ትምህርት ወይም ቪዲዮ ይህንን ይመስላል። ቀጥ በሌላ ቪዲዮ እስከምንገናኝ መልካም ጊዜ እያልኳቸው እንዲሁም ደግሞ መሰረታዊ የኮምፒውተር እውቀት ወይም ትምህርት መማር ለምትፈልጉ ቪዲዮ ላይ ባስቀመጥ ነው ስልክ፣ በይሞ በዋሳ፣ በቴሌግራም በሚመቻችሁ ብደውሉ መሰረታዊ የኮምፒውተር እውቀት እንዲኖራችሁ በአጭር ጊዜ እናስችላችኋለን። መልካም ጊዜ፣ ሰናይ ቆይታ ትመኝ ሊላችሁ በርጋለን።